ከሀገራዊ ለውጡ ወዲህ መንግስት ግልጽ አቅጣጫ በማስቀመጥ የኢትዮጵያ ኢኮኖሚ ከግብርና ምር ወደ ብስሀት ዘርፍ እንዲሸጋገር ፖሊሲ በመንደፍ በእጅጉ ውጤታማ እንዲሆን አስችሏል። ተመልካቾቻችን እዚህ ጉዳይ ላይ እንግዳ ጋብዘን ቆይታ እናደርጋለን። እንግዳችን አቶ ዮሐንስ በቀለ ይባላሉ፣ የምጣኔ ሀብት ባለሙያ ናቸው። አቶ ዮሐንስ እንኳን ደህና መጡ። እንኳን ደህና ቆይሽ። አንድ ሳምንት ያህል እንግዲህ ወደኋላ መለስ እናደርገዋለን። በቀጣይ ጥያቄዎቻችን እና ባለፈው ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ የኢትዮጵያ የማክሮ ኢኮኖሚ ማሻሻያ እና ጉዞውን በሚመለከት ፓርላማ ላይ ባነሷቸው ነጥቦች ላይ ሪፎርሙ በሁሉም መመዘኛዎች ፈጣን ለውጥ የተመዘገበበት እንደነበር ያነሱት ጉዳይ ነበርና ይህን ጉዳይ እንደው እንደመነሻ ብናነሳው፣ ከዚህ እንጀምር። በጣም ጥሩ። እንዳልሽው፣ ትክክል ነው። ክቡር ጠቅላይ ሚኒስትሩ በህዝብ እንደራሴዎች ምክር ቤት ያነሷቸው የማክሮ ኢኮኖሚ ማሻ ሪፎርሞቹ ያመጧቸው ተጨባጭ ውጤቶችን በአመላካቸው የሚያመላክቱ ጉዳዮችን በተጨባጭ ውጤቶች እያሳዩ ሲያስቀምጡ ነበረ። እንግዲህ ይሄ የማክሮ ኢኮኖሚ ሪፎርም አሁን ተጨባጭ ውጤቶች መምጣትና መታየት የጀመሩበት ጊዜ ቢሆንም እነዚህ ውጤቶችን በደንብ አድማሳዊ ሰፋ አድርጎ የመጣውንም ውጤት ከነበረው ካሳለፍንባቸው ሁኔታዎች ጋር አነጻጽሮ ማየት የተወሰነ እንደ መነሻ ማየት ብንችል የተሻለ ይሆናል። እንግዲህ ክቡር ጠቅላይ ሚኒስተሩ ወደዚህ ወደ አገራዊ ለውጡን ተከትሎ ወደ ስልጣን በሚመጡበት ሰዓት በሀገር አቀፍ ደረጃ ከፍተኛ የሆነ የኢኮኖሚ ቀውስና የማክሮ ኢኮኖሚ ዝንፈት ውስጥ ነበረች ሀገሪቱ። ከዚህም የተነሳ እንግዲህ የድህነት አዙሪት ውስጥ በመቆየቷ ለአንዱ ጉዳይ የሚወሰደው ለአንዱ ችግር የሚወሰደው መብቴ ሌላ ችግር እየወለደ ለሌላ ችግር የሚወሰደው መብቴ ሌላ ችግር እየወለደ የድህነት አዙሪት ውስጥ በመግባቷ እንግዲህ እነዚህና ተያያዥ ጉዳዮች ለማክሮ ኢኮኖሚ ሪፎርሙ ገፊ ምክንያት ሆኖ መጣ። በድህነት ሰርክል ውስጥም እንደ ሀገር ፖቨርቲ ሰርክል ውስጥ ቪሽ ሰርክል ውስጥ መቆየታችንን በማክሮ ኢኮኖሚ አመላካቾች ስናይ እንግዲህ እንደ ሀገር ከፍተኛ የሆነ የብሔራዊ ዳጫና እንደነበረን በተለያዩ ሁኔታዎች ሲገለጽ ነበረ። ሁለተኛ በሀገር አቀፍ ደረጃ የውጭ ምንዛሬ ግኝት እጥረት ነበረብን። የንግድ ሚዛን ዝንፈት ነበረብን። በከረንት አካውንት ዴፊሲት ነበረባት ሀገሪቱ። መንግስት፣ በተከታታይ ከሚያስገባው የውጭ ምንዛሬ የሚያወጣው ነው የሚበልጠው። ሃይፐር የሚባል በከፍተኛ ደረጃ የዋጋ ግሽፈት በተመረጡ ባስኬት ኦፍ ጉድስ ላይ ከፍተኛ የሆነ ኢንፍሌንሽን ነበረ። የምርታማነት እጥረት ነበረ። እንደነዚህ አይነት ነገሮችን መለስ ብለን ስናይ ከውጭ ምንዛሬ ግኝቱ ጋር ከነበረን የውጭ ምንዛሬ ፖሊሲያችን ጋር እነዚህ ነገሮች በሙሉ እንደ ሀገር የድህነት አዙሪት ውስጥ አስገብተውን ቆይተዋል። ስለዚህ እንግዲህ ለውጡ መምጣት ጋር ተከትሎ በኋላም የተወሰዱ የሀገር በቀል ኢኮኖሚ ማሻ ሪፎርሞች መሰረት ያደረጓቸው ይህንን የድህነት አዙሪት በመቁረጥ ወደ እድገት አዙሪት ውስጥ ወይም ወደ ዲቨሎፕመንት ሰርክል ውስጥ ለማስገባት አላማ ባደረገ መልኩ የማክሮ ኢኮኖሚ ማሻ ሪፎርም እርምጃዎች ተወስደዋል እና እነዚህ እንግዲህ ቅድም ባነሳቸው ኢንዲኬተሮች ምን ላይ ነበረች ቀደም ብላ አገሪቱ ከለውጡ በፊት የሚለውን እንደ ቤዝላይን ስንመለከት፣ ባለፈው እሳቸው በምክር ቤቱ በዝርዝር እንዳነሱት የሀገራዊ እዳ ጫናው እየቀለለ ሲሄድ የወሰዷቸው ኢኮኖሚያዊ እርምጃዎች አንድም ኮመርሻል ሎንም ባለመበደር አንድም የነበረውን እዳ ሽግሽግ በማድረግ ተጨማሪም ባለመበደር እና ቅድሚያ የሚሰጠውን በመክፈል እስከ 45 ቢሊዮን ዶላር አካባቢ ማኔጅ ማድረግ የተቻለበትን ያነሷቸው አሉ። ከምርታማነት እድገት ጋር ተያይዞ የተነሱ ነገሮች አሉ። የኢንፍሌንሽን እየቀነሰ መምጣት ጋር የተነሱ ነገሮች አሉ። የብሔራዊ እዳ ጫናው በሀገር ውስጥም በውጭም እንግዲህ ቀደም ብሎ ሪፎርሙ ከመጀመሩ በፊት በአይኤምኤፍም ወርልድ ባንክም ዳታ እንደምናየው ከሀገሪቱ አመታዊ ምርት ከ50 እስከ 57 ፐርሰንት የሚያክለውን ይወስድ እንደነበረ፣ ያ እየቀነሰ የትሬድ ባላንስ ዴፊሲቱ እየቀነሰ የሄደበት በዚህም ኢምፖርት ሰብስትዩት ላይ በመሰራቱ ተኪ ምርቶች ሀገር ውስጥ በመሰራታቸው በተወሰደው የፖሊሲ ማበረታቻ ኤክስፖርቱ እያደገ መምጣቱ ከውጭ ምንዛሬ ጋር በተወሰደው የፖሊሲ እርምጃ የሀርድ ከረንሲ ያደገ ሪሚታንስ እየጨመረ ኮንትሮባንድ እና የትይዩ ማርኬቱ እየቀነሰ፣ እነዚህ ኮሙሌቲቮቹ እንግዲህ ሀገሪቱ ከዚህ ቀደም ታይቶ በማይታወቅ መልኩ ከ30-32 ቢሊዮን ዶላር በላይ አመታዊ የውጭ ምንዛሬ ክምችት ማግኘት መቻሏ ይህን እንግዲህ እንደ ጠቅለል አድርገን ስናየው የነበረንን የማክሮ ኢኮኖሚ ዝንፈት ማቃናት፣ ስብራቱን የማቃናት ተርኒንግ ፖይንት ተርኒንግ ፖይንት ተደርጎ ይወሰዳል። እነዚህ ፖሊሲ እርምጃዎችና ማሻሻያዎች ግን ተጠናክረው የሚቀጥሉና በዚሁ ግለት መሰራት እንዳለባቸው ጥሩ አመለካቾች ናቸው ማለት ነው። ተከታዩ ጥያቄ ከዚ ጋር በተያያዘ እንግዲህ ሌላ የተነሳ ከስራ አድል ጋር የተያያዘ ጉዳይ ነበረና እንግዲህ ማሻሻያው በተለይ ለወጣቶች ትልቅ ተስፋ ይዞ መምጣቱ የተነሳበት ነበር፣ የባለፈው ሳምንት ፓርላማ። እንደው ከዚህ አንጻር ተስፋዎችን በርሰው እይታ ምን ይመስላል? በጣም ጥሩ እንግዲህ ይሄ የሀገር በቀል ኢኮኖሚክ ሪፎርም አንዱ ማዕቀፍ ሆኖ ሲዘጋጅ የኢኮኖሚው ፍሬም የተደረገው በየአመቱ ከሁለት ሚሊዮን በላይ የሚሆኑ ወጣቶች ወደ ላበር ማርኬት ውስጥ ይቀላቀላሉ። እነሱን እየተሸከመ መሄድ እንዲችል ተደርጎ ነው። ለዚህም ደግሞ በግልጽ በኢኮኖሚ በማሻሻያ ኢኮኖሚ ላይ ከተወሰደው እርምጃ ከዚህ ቀደም መንግስት መር የነበረውን ስቴት ኦንድ ኢኮኖሚን ወደ ፕራይቬት ሊድ ኢኮኖሚ መቀየር በፖሊሲው የተቻለበት ምክንያት አንዱ ይሄ ነው። ለዚህም ማሳያ ቀደም ሲል ከሪፎርሙ በፊት መንግስት 84 ፐርሰንቱን አገሪቱ በአመት ውስጥ ለብድር ከምታወጣው ብር 84% ያክሉን መንግስት ይወስዳል። የተቀረውኑ ለፕራይቬቱ። አሁን ግን ብላክ ኤንድ ዋይት ገልብጦት 84%ቱ ለፕራይቬት፣ የተቀረው ነው መንግስት በአስፈላጊ ስትራቴጂክ ባላቸው በሜጋ ፕሮጀክቶች ላይ የሚጠቀመውና ይሄ ምንድነው ሲባል ኢኮኖሚ ፕራይቬት ሊድ እንዲያደርገው ወይም ደግሞ ፕራይቬቱን በደንብ በስፋት እና ፕራይቬቱ ከፍተኛ በኢኮኖሚው ላይ ሮል እንዲጫወት ተደርጎ የኢኮኖሚ ማዕቀፉ ራሱ የስራ እድልንና የስራ ፈጠራን የሚያበረታታ ነው። ለአብነት ያህል እየተወሰዱ ያሉ የተሰሩ ያሉ ስራዎች እነዚህ ከእሴት መጨመር ጋር ከቫሊዩ አዲንግ ጋር ተያይዞ በስፋት ኢትዮጵያ ታምርት እንቅስቃሴ ላይ ሲገባ ተቋማት፣ አምራቾች በሀገር ውስጥ በሚበዙበት ሰዓት ከፍተኛውን የስራ እድል ይፈጥራሉ። መንግስት ያመጣቸው ኢኒሽቲቮች አሉ እንደ ኢትዮጵያ ታምርት የመሳሰሉ ከዚህ ጋር ተያይዞ ደግሞ ከኮደርስ ጋር ተያይዞ ወጣቱን በዲጂታል ኢትዮጵያ በዲጂታል ኢኮኖሚና በሰርቪስ ላይ በስፋት እንዲሳተፍ በአጭርና በረጅም ከአካላዊ ንክኪ ውጪ በርቀት ሆኖ ስራውን የሚሰራበት የዲጂታል ኢኮኖሚው በስፋት እየሄደ ያለበት ቫሉ አዲንግ እሴት የሚጨምሩ ተቋማት እየበዙ የሚሄዱበት ጥቅል የማክሮ ኢኮኖሚ ይዘቱን ስናይ የሚመጣውን ትውልድ መሸከም የሚችል አዳዲስ ባለሀብትን፣ አዳዲስ ስራ ፈጣሪዎችን ማውጣት የሚችል ተደርጎ የተቀረጸ የኢኮኖሚ ፖሊሲ እንደሆነ አመላካች ነው ማለት ነው። ከሳት አንጻር አቶ ዮሐንስ እዚሁ ቃን እንግዲህ ስቱዲዮአችን ድረስ ተገኝተው ለሰጡን ማብራሪያ በጣም እናመሰግናለን። እኔም አመሰግናለሁ።